ሰላም አሰላሙ አሊኩም ወረህመቱላሂ በረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አላችሁ ሆይ ጠፍቻለሁ። በነገራችን ላይ አራ የኔ ውስጥ መጥፋት ቀላል ነው። ስንት የሚፈለጉ ልጆች እየጠፉ አሉ ማለት ነው። ፈላጊያቸው የበዛ ግን ደግሞ የጠፉ ጫክ ነው የጠፉ ልጆች አሉ። እነማን ናቸው አትሉ? ፍቅር እየነፉ ናቸው ማለት ነው እና እንዴት ናችሁ ደህና ናችሁ? ይሄ እንዴት ካረማችሁ? ያው እንግዲህ ልታውቁት የሚገባው ነገር ፍቅርዬና ፉፉዬ ሰላም ናቸው። ሰላም ናቸው ግን ቪዲዮ ለመስራት ወይ አልተመቻቸውም ወይ ደግሞ የሆነ ላለመስራት የሆነ እንትን ያላቸው ነገር አለ እንጂ እሷም ደህና ናት እሱም ደህና ነው ማለት ነው። ይሄን ነው ማወቅ ያለባችሁ። ደግሞ በያሉበት አላህ ይጠብቃችሁ አላህ ይጠብቀን እኛንም ማለት ነው ከክፉ ነገር ማንኛውንም ሰው አላህ ይጠብቀው። ሲቀጥል ያው እንግዲህ ከጠፉ ወደ ሁለት ሳምንት ነው ምናምን ሆነ ቪዲዮ ከተላቀቀ ማለት ነው ያው አሁን በጣም ብዙ ልጆች በቃ ለምን ጠፉ ለምን ጠፉ ለምን ጠፉ ጥያቄ በቃ በፊት የሚሳደሩት ምናምን ሁላ አሁን ለምን ጠፉ ለምን ጠፉ የሆነ ተረሳ አቃለሁኝ የሆነ ሰው ወይ ካልሄደ ወይ ከሞተ አይመሰገንም ይላል የሀገሬ ሰው እውነት ነው ይሁን ወይ በቃ እዚህ ቪዲዮ እየሰሩ እያለኩ እንዴ ዛርገሽ እንዴ ዛርገ እያሉ ፉፉን ባንዲ ጎን ፍቅርዬም ባንዲ ጎን ሲሳደቡ የነበሩ ልጆች አሁን ደግሞ ምን ይላሉ? ጠፉ፣ እሪ እሪ፣ ያዙ ልቀቁ፣ እሪ። ለምን ጠፉ? እንዴው ከመጀመሪያውኑ ይስሮ ይደጉ ስለ ሁሉም ነገር እነሱ ያውቃሉ። ህፃን ልጅ አይደሉም። ስለዚህ ስራ ነው ይስሩ፣ እያላችሁ ላይክ ሸር እያደረጋችሁ ማበረታታችሁ እንተታችሁ አረክ ያልሆነ ያልሆነ ነገር እየተናገራችሁ ስፈተ ፉቱ ያልሆነ ያልሆነ ነገር ስትናገሩ ከርማችሁ፣ አሁን እንደገና ሲጠፉ ጠፉ ጠፉ ጠፉ ጠፉ ጠፉ። ደህና ናቸው። እኔ ዋናው ደህና መሆናቸው ነው። ነገር ግን ደግሞ ይህ ስራና ቢዝነስ ስለሆነ ቢዝነሳቸውን ወይም ስራቸውን ባያቁሙም ደስ ይለኛል። ቢሰሩ ስራቸውን ቢሰሩ በጣም ደስ ይለኛል ማለት ነው እና እንዲሰሩም ነው በረታታቸውም ገፋፋቸውም ሁሉ ጊዜም። ነገር ግን እውነት ይህን ነው የሰው ልጅ ወይ ካልሞተ ወይ ካለደ የሚመሰገን የሚባለው ነገር መቶ ፐርሰንት እውነት ነው ማለት ነው። የሰው ጥሩነቱ አይታያችሁም፣ አብራችሁ እያለ እውነት ነው። በብዙ ነገር ስለያይወት ነው የሰው ጥሩነቱ። እንደዛ አርጎ ሲሞት ግን እንደዚህ ነበር ወይስ የእውነት ወይ የሆነ ነገር ወይስ ሲሄር ከቤት ወይስ ቤት ከቤት ሲወጣ እገሌ እንደዚህ ነበር እንደዚህ ነው ይባላል። እና የሰው ልጅ እያለ ነው ማበረታታት። አሁን እነዚህ ከሜዳ ሲጠፉ ለምን ጠፉ? ምናምን ለምን ጠፋሽ? ለምን ጠፋሽ? በተለየ ፍቅርዬ የተለዩ ለየት ያልዋሉ አዴንንድ የፍቅርዬ ደጋፊ ነን የሚሉ ፉፉን የማይፈልጉ ለየት ብለው የሚያሽቀብጡ እነዛ፣ በተለይ ለምን ጠፋሽ? ለምን ጠፋሽ? መጀመሪያ አት ለምን ጠፋሽ? አይ ወይ ጊዜ በይ ጊዜ እንዲጠፉ አልፈልግም። በነገራችን ላይ በቅርብ ይመጣሉ። ሁሉም ነገር አመቻችተው እንደሚመጡም ተስፋ አደርጋለሁኝ። እስከዛው ያው ትግስት አድርጋችሁ መጠበቅ ነው። ዝሮ ደህና ናቸው። ዋናው የሚፈለገው ነገር ደህንነታቸው፣ ክፉ ነገር አለማገኘታቸው ነው። እንደነገርኳችሁ በያሉበት አላህ ይጠብቃ። ከክፉ ነገር ሁሉ አላህ ይጠብቀን። እና አንድ ቀን ቪዲዮ ይሰራሉ ይመጣሉ ይመለሳሉ፣ ማለት ነው። ጠፍተው አይቀሩም፣ ይመለሳሉ። ሁሉም ነገር ተስተካክሎ እንደሚመለሱ ተስፋ አድርጋለሁኝ እና ልላችሁ የምፈልገው ነገር የሰው ልጅ ሲጠፋ ብቻ አይደለም እንትን መፈለግ ታለም ታለም ማበረታታት ነው። እናንተ እነሱ ህጻን ልጅ አይደሉም። ሁሉ ነገር እራሳቸው ያውቃሉ፣ ጠንቀቅ ያውቃሉ። ከኛ በላይ እንደውም እውቀት ሊኖራቸው ሁሉ ይችላል፣ አይታወቅም። እና እኛ አዋቂ ነን ብለን የሰውን ልጅ በእናንተ ህይወት ውስጥ እኛ እናውቃለን ብለን ክስ ክስ ስንለው በአንድ ቀን ተስፋ ቁርጥ አድርጎ ምናምን ሲሆነ ነገር ሲያደርግ ቁጭት ሊይዘን አይገባም። መጀመሪያ ያንን ሰው እንትን አለ ማለት ነው ማለት ነው። እና ዛሬ ሩዝ በምስር ነው የሰራው። ሩዝ በምስሬን እየሰራው ነው እያወራችሁ ያለውት ማለት ነው እንዳያችሁት። መጀመሪያ ላይ በተለይ መስሪ ቤት የምትሰሩ ልጆች የምግብ ታቁታላችሁ ብዬ ተስፋ አደርጋለሁ። ሩዝ በምስር ወይም ኮሸሪ ነው መሰል ነው የሚባለው አላውቅም፣ ስሙ ስሙን። ከዛ አብሮት እንትን እንቁላል በጣጥስ እና ደግሞ ይሄ ቲማቲም እንደ ላይ የሚጨመር ነገር አለ። ቪዲዮ ላይ ቀርጨላችሁ ሁሉ ካላችሁ ግን ቲማቲ ሙሉ ሞክሩት። በጣም ነው የሚጣፍጣው፣ ቲማቲ ማለት ነው። ቲማቲ ከፈለጋችሁ በክብ ቆርጣችሁ፣ ከፈለጋችሁ በዚ በእንዴት ትንንሽ እንሽርጋችሁ ቆርጣችሁ፣ ምናምን ተመቻችሁ አቆራረጥ ከትፋችሁ ከዛ ቲማቲሙ ላይ ከዛ ነጭ ሽንኩርት የምትፈልጉትን ያክል ነጭ ሽንኩርት ላው ላይ ተፈርሙበታላችሁ። ከዛ ለይሙን በዛ ያለ ሌሞን ታሱራላችሁ ወይም ትጨምቃላችሁ፣ ነው በአማርኛ ትጨምቃላችሁ። ላው ላይ ከዛ ካሙን ታረጋላችሁ። ከዛ ኩዝበራ መጥፎን ያኔ ኩዝበራ ይሄ አክተሩ ሳይሆን መጥፎውን ታደርጋላችሁ። ከዛ ጨው ታደርጋላችሁ። በጣም ነው የሚጣፍጠው። ከዛ ለትንሽ ሰዓት ተውታላችሁ። ምተበል ትብል አድርጋችሁ እንደዛ ተውታላችሁ ለትንሽ ሰዓት ማለት ነው። በጣም ነው የሚጣፍጠው ከሩዝ ጋር ሆነ ከፈለጋችሁት ምግብ ጋር ብትበሉት በጣም በጣም ነው የሚጣፍጠው። ሞክሩት፣ ከተመቻችሁ ሞክሩት እና ቅመሱት ማለት ነው። እንደምታዩት እዚህ ጋ ያልነገርኳቸው ነገር ህልም ታደርጋላችሁ ማለት ነው። ህል ማለት አምጣጤ ነው እና እሱ እንታደርጋላችሁ ታደርግ ሳይበዛ ትንሽ ታደርጋላችሁ። ከበዛ ጦር ስላል አይደለ ማለት ነው። የምታዩት ሩዝ በምስሩ ይህንን ይመስላል ማለት ነው። አሁን በስሏል። ይህንን ይመስላል። አሁን እንግዲህ እዚህ ጋር ደግሞ እንቆላል እየበሰልልኝ ነው። እዚህ ጋር ደግሞ አሁን የቀረኝ ድንች መጥበስ ነው፣ ወይም በጣጥስ መጥበስ ነው ማለት ነው። አሁን ወደ በጣጥስ መጥበስ ሄዳለሁኝ ማለት ነው። እንደምታዩት ያው ጨው ያስፈልገዋል። ጨው ማረግ እንዳረሱ ምን ይረሳል ነገር ሆን በጣጥስ እየሰራ ጨው ማረግ ምን ይረሳል? ጨው ማረግ እንዳረሱ። ከዛ ዘይት አደረኩኝ ማለት ነው ያው በጣጥሱ በዛ ያለ ስለሆነ ትንሽ በዛ ያለ ዘይት ነው እና ደግሞ